እኛ አይመለከተንም። ከነሱ አንድ አክል የሆነ ነገር ማድረግ አለብን። አለቀ። ምን ጥያቄ የለውም ነገር ነው አንተ

ፖንች እኔ ጋር ችግርህ እኔ ጋር ነው

አሰላሙ አለይኩም ወረህመቱላሂ ወበረካቱሁ ውድና የተከበራችሁ ውድ ቻናሌ የተከታታይ ቤተሰቦቼ እንዴት ናችሁ ሰላምናችሁ እኔ ሰላም ነኝ አልሐምዱ ሊላ ለቻናሉ አዲስ የሆናችሁ ሰብስክራይብ ላይክ ሸር በማድረግ ቤተሰብ ሁኑላለሁ በአክብሮት እንግዲህ ዛሬ በአዲስ ቪዲዮ በሚያሳዝን ቪዲዮ መጥቻለሁ እንግዲህ መግቢያው ላይ እንዳያችሁት በጣም የሚያሳዝን በጣም የሚከብድ ማለት ነው ሰው ላይ የዚህን ያክል ጭካኔ ያውም ነፍሰጥር ሆነ ሴት ላይ ስብሐን አለህ በየዋህነቷ ነው እንግዲህ ማለት ነው ፊቅ እንደማይፈልጋት ተናግሯል። ተ ነፍሰ ጡር ና ብላ ተናግራለች። ሊፈልጋት አልቻለም በሰዓቱ ማለት ነው። ልቦ ያደለወደ ማን ወደ ሶፊያ ነበረ፣ ላኪን ግንች ልጅ የተገፋ ካሱም ዘንድ የተገፋ አይናት ወደ ሶፊያ ዘንድ በዋህነቷ በሞኝነቷ በመሄዷ እንደዚያ አድርጋት አግታለች ማለት ነው። ወንድ ልጅ ሴት ልጅ ስላገተ ወንድነት አይደለም። ሴት ልጅ እንዲዛአድርጉ አግቶ እንዲዛ አድርጉ አፏን አፍኖ የፊጥኝ ከነደራት ምንድ ብዬ ልንገራቸው? ስንኩሉታ ስራ እንደ እኩና እንደ እያሰቃየ ይሄ ወንድነት አይደለም፣ ጀግንነት አይደለም። ፏአርተ ብየው ገግማ ማለት ነው። ሴት ልጅ ስላፈንክ አይደለም። ቶፊቅ ይህን የሚፈልግ ሶፊያን አፍኖ ቤቱ ዘግቶ ማስቀመጥ ይችላለ፣ ላኪን ግን ገገማ ስለሆንክ ነው። ይህን ደግሞ አያደርገውም። መጀመሪያ ሶፊያም የቶፊቅ ናት እንጂ አንተ አይደለችም ማለት ነው ዝም ብለ ካርፈ ተቀምጣ ዲቃላን ዘብታ ሳ ዲግ ይበልጥ ነበር ማለት ነው አንድስ ቢሆን ዲቃላ ተመደቀል ውስጥ ውጪ ሌላ ምን ትዳር ይዘታቃል እንዴ ዝርዛላ ዝርዛላ አንተ ራስህ ማለት ነው ስለዚህ ሆነ እቺኛ አይቱ ልጅ ምን ባረገች ነው ለነፍሰ ጡሪቱ ይዝ ሁሉ ጥቃት ሊደርስባት የቻለው ጫካ ውስጥ የዚህ ሁሉ ልጇን አስተማጣት ድረስ ልጇን እስተማጣት ድረስ የዚህ ሁሉ መንስኤ ወይ የዚህ ሁሉ ሙሲባ በየዋህነቷ ሶፊያን ፍለጋ በመጣች፣ አንተ ትርመጠመጣለህ ቤት ለቤት ማለት ነው። ሱብሃን አላህ። እስኪ ሁላችሁም ሴቶች ናችሁ፣ እንዲሁ በእናንተ ላይ ቢሆን ይህንም የምታስባላችሁ የምትፈርዲያላችሁ እች ልጅ ሄደች ሶፊያ ዘንድ በየዋህነቷ ሶፊያ ጋር ለማውራት ሶፊያ ጋር ያለውን ነገር ለመጫወት ያለውን ነገር ለመመካከር ነው ሄደችው። ሶፊያ ደግሞ ወደ ቶፊ ዘንድ እንድትመለስባት አትፈልግም። ሶፊያ እስቶ ሶፊያም ደግሞ ወደ ቶፊ መመለስ አትችልም። ያችም ደግሞ ሶፊያ እንድትመለስ አትፈልግም። ሶፊ ሶፊ እንትናችን ያቱ ልጅ ናቺ ቶፊ እንድታረቁ ያም ደግሞ እንድታስታርቃቸው ፈልጋ ነው ሶፊያ ዘንድ ሄደችው ማለት ነው። ላኪን ግን አንቺ ደግ መጣ ሄል ብሎ ተባብሮ ይህዝብ ኩላ ይህዝብ ሁሉ እድምት ምጥ ነሻ አንቺ ራዘሽ ሶፊያ ማለት ነው። ሴት ነሽ፣ እሴት ላይ ይዝን ሁሉ ይሄ ሁሉ ጥቃት ሲደርስባት ዝም ብለሽ ይህን ሁሉ ማስደረግሽ ምን አይነት ተንከኪስ ነሽ? ይሄ ሁሉ እኮ በአንቺ መንዘላዘል ነው። ያለኒካ ዝም ብለሽ ስትጨማለቂ፣ ያለኒካ ዝም ብለሽ ስትንዘላዘል፣ በያገኝሽበት ስትጋዴሚ። ዱንያ ዱንያ ናት፣ ነገ ግን በአካራ ምንድነው ምላሽሽ? አንቺ ነገ በአካራ ምንድነው ምላሽሽ? ዱኒያ ላይ እንዲዝህ ከማንኛውም ጋር ሀጅ ነቢ ጋር እንደዚህ ሆነ የተሸለ ጠላሽ እንደዚህ ሆነ ከማንኛውም ጋር እንዲያሽ። ብዙ ነገሮችን ታውቂያለሽ። ብዙ ስለ ዲንሽ ብዙ ነገሮች የምታውቂው ነገር አለ። ላኪን ግን ጆሮ ዳ ባለበስ ብለሽ እየተዘናዝርሽ እየተጃጃርሽ ታገኘሹ ጋር እየተጋደምሽ ና ያለሹ ማለት ነው። የሴት ልጅ ያለ ኒካ በጣም ነውር ነው። በጣም ከባድ ነው። በእኛም በባህላችንም ነውር ነው። ሁለተኛ ደግሞ በዲናችንም ደግሞ ሀራም ነው ማለት ነው። ለማንኛውም መስ ሁለተኛውን ቪዲዮ እንመልከት አብረን።

ማውራት ትፈልጋለህ? እሺ፣ ልጋጋታ ግብረ አበርህን ወደ እዛ ውሰድልኝ። በቃ ልቧ ላይ

እሺ፣ ምን ፈለግ? እንኳ አርግ ሆነች እየደማች ነበር። ለምን ምክንያት አልነግረንም? ችግር እሱ ጋር ስለ ልጁ በደንብ እንድትነግረን እና ስለ እሱ አይመለክትም ስለ ልጁ በደንብ ለቤተሰቦቻችን እንድታሳውቅ እፈልጋለሁ። ምን አገባህ? ልጅ ካለህ እኛ ጋር ምን ትሰራለህ? ምን አገባህ? የታውቃለ፣ ሁሉንም ነገር። እሺ፣ እሺ። በዚህ አጋጣሚ አንድ ነገር፣ እየደማች ነበር።